ሰላም ጤና ይስጥልን አርማጅ ተመልካቾቻችን ህዳር አስራ ስምንት ሁለት ሺህ አስራ ስምንት ዓመተ ምህረት እለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው ባክሮት የሚጋብዛችሁ። በሳት የተለያዩ የግንባር ዝርዝር መረጃዎችን ይዘው ወደ ወሎ፣ ሸዋ፣ ጎጃም፣ ጎንደር የሚወስዱን የግንባር ዝርዝር መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ ነው ባክሮት የሚጋብዛችሁ። በርከት ያሉ የግንባር ዝርዝር መረጃዎች ናቸው ያስቸው በአመዛኙ ሙሉ በሙሉ የግንባር ዝርዝር መረጃዎች ናቸው ማለት ከተከታተላችሁ ያለውን አጠቃላይ ጭብጥና የውሎ መረጃዎችን የምታገኙ ይሆናል። ለተለመደው አብራችሁ ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልታደርሱ ይችላላችሁ። ከዛ ባሻገር በቴሌግራም በዋትሳብ በሜሴንጀር መልእክቶችን እያደርሳችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ እንግዲህ አስተያየቶች ያደርሳችሁኛል በተለይ የፋኖን አንድነት በተመለከተና አሁን ያለውን አጠቃላይ ሁኔታ የትግሉ ሁኔታ በተመለከተ በአስቸኳይ መሰብሰብ እንዲሁም ደግሞ መገምገም እና አቅጣጫ መያዝ አለበት። ይህንን የፋኖ መሪዎች ሊያውቁ ይገባል። ከመቼውም ጊዜ በላይ ውስጣዊና ውጫዊ የሆኑ ችግሮችን ተጋፍጦ ከዚህ የነጠረ አደረጃጀትና ኃይል ይዞ መውጣት ያስፈልጋል የሚለው በርካታ አስተያየቶችን አድርሳችሁኛል። በዚህ ጉዳይ ላይ በተከታታይ ቢሰራበት እየተሻለ ነው የሚልም አስተያየት አድርሳችኋል። በየትኛውም ሁኔታ አሁን የፋኖ መሪዎች ሚዲያ ላይ ሲወጡ ወይም ደግሞ ፎቶግራፍ ሲለቁና ቪዲዮ ሲያሰራጩ ከሚያሳዩት ባህሪ ባሻገር መሬት ላይ በተጨባጭ በተግባር የተፈተነ ስራ መስራት አለባቸው የሚለውና አሁን ኃይሉ እየጠየቀ ያለውንና የፋኖ ሰራዊት እየጠየቀ ያለውን አጠቃላይ አንድነት በተመለከተ እንደዚሁ ተገፍቶ ሊገድበት የሚገባ ጉዳይ ነው። ይህ የማይሆን ከሆነ አሁን ካለው አጠቃላይ ሁኔታ አንጻር ከውጭም ከውስጥም አጠቃላይ ፕሮፓጋንዳ ዘመቻዎች አንጻር ትግሉን አደጋ ላይ የሚጥልና እንዲሁም ደግሞ የፋኖ ሰራዊትንም እንደዚሁ የትግሉን ውጤት ሊያረክስ የሚችል ጉዳይ ነው ያለው የሚል አርሳችኋል በእጅጉ ነው የማመሰግነው። ለዚህ እንግዲህ የፋኖ መሪዎች አንዳንዶቹ ተመችቷቸው ነው ያሉት፣ አንዳንዶቹ ደግሞ ያው አንድነቱን ለማምጣት እየሞከሩ ነው ያሉት። ከዚህ አንጻር እንግዲህ ወታደራዊ ቦታው ለወታደራዊ ኃላፊዎቹ እንዲሁም ደግሞ ፖለቲካ እና ሚዲያው ደግሞ ለዚህ ጉዳይ ቀረብ ብላሉ የፋኖ መሪዎች ሊሰጥ ይገባል። አጠቃላይ ወጥ የሆነ አደረጃጀ ሊመጣ ይገባል የሚል አስተያየቶች ከብዙ ቦታዎች መጥተዋል። በተለይ ገታ ዝርፊያ እንዲሁም ደግሞ ወንጀሎች እየተፈጸሙ ያሉት አንድ እዝ ባለመኖሩ ወጥ የሆነ ዲሲፕሊንና አመራር ባለመኖሩና ተጠያቂነት ካለመኖሩ አንጻር በተያያዘ ተብሎ ለብልጽግና ሚሊሻዎች ለብልጽግና ወታደሮች ለብልጽግና ደህንነት ክፍልም እንደዚሁ ተጋላጭ የሚያደርጉት ጉዳዮችም እንዳሉ እዚሁ ላይ እንግዲህ ልምዶቻችሁ ወስዳችሁ ጽፋችሁልኛል። ከዚህ ጋር በተያያዘ እንግዲህ ከሚሊሻ ጋር እንደዚሁ ከመከላከያ አመራሮች ጋር የጦር መሳሪያ ኮንትሮባንድ የሚሰሩ የፋኖ መሪዎች አሉ። ወደ ውጭ ወደ ሊቢያ ጭምር የሶማሌ ተወላጅ ኢትዮጵያውያንን አብረው ከመከላከያ ጀኔራሎች ጋር በመሆን የህገ ወጥ የሰዎች ዝውውር የሚሰሩ የፋኖ መሪዎች አሉ የሚልም ጥቆማ መጥቷል። እንግዲህ እየዋለ እያደረ ሲሄድ እንግዲህ የጥቅም ትስስር በመፍጠር የህዝብን ዓላማ በመዘንጋት ሆኖም ደግሞ ለዚህ አይነት ኮንትሮባንድ ሲባል የተያዘውን ኃላፊነት የፋኖ መሪ በሚል የፋኖ መሪነትና ስልጣኑ በመጠቀም የሚሰራ እንግዲህ የግል ጥቅምና ኮንትሮባንድ ነው። ውሎ ሲያድር ነው ትግል ካልተገመገመ ትግል እንደዚሁ በየወቅቱ በዲሲፕሊን እና የወታደሩ የሰራዊቱ ባለቤትነት ከሌለው ትግል የግለሰቦች ወይም ደግሞ በዚህ በኩል የተወሰኑ ቡድኖች የበላይነት ካለበት ውሎ አድሮ እንደዚህ የመሆን እድል ይኖረዋል። እና ይህንን በተመለከተ ተጨማሪ መረጃዎችን ይዤ የምመለስበት ይሆናል። የሶማሌ ዜጎችን ኢትዮጵያንን ወደ ሊቢያ ለማሻገር በድንበር አካባቢ ካሉ የብልጽግና ባለስልጣናት እንዲሁም ደግሞ የወታደራዊ ጀኔራሎች ጋር እንደዚሁ ትብብር ፈጥረው ፈጥረው የሚሰሩ አሉ። የወርቅ መቆፈሪያ እንደዚሁ ማሽኖችንም ለማስመጣት እና በመተከል አካባቢ እና በቋራጫፍ አካባቢ እንደዚህ አይነት ፍላጎች አለ የሚልም ጥቆማዎች እየመጡ ነው። ይሄ ጉዳይ በአጭሩ መቀጨት ያለበትና ወይ ደግሞ በዚህ መንገድ የሚሰማራት የሚፈልግ የፋኖ አመራርና መሪ ካለ የህዝብን ትግል አስቀምጦ አለብዚያም ከብልጽግና ወይም ደግሞ ከባለ ሀብቶች ጋር ሆኖ ገንዘቡን ቢዝነሱን ሊሰራ ይችላል። የአማራን ህዝብ ጥያቄዎች እና መጪውን ጊዜ፣ አስከፊውን ዘመን እየተጋፈጠ ያለውን የህዝብ ጥያቄ ይዞ ግን በእንዲህ አይነት መንገድ መሰማራት ተገቢነትም ተቀባይነትም የሌለው ስለሆነ ይሄ ከወዲሁ እንግዲህ ጥቆማዎቹን መሰረት አድርጎ በአስቸኳይ በየትኛውም አካባቢ ማስተካከያ የሚያስፈልጋቸው ይሆናል። ወደፊት መረጃዎችን መሰረት አድርጎ ለህዝብ ትግል ሲባል እያንዳንዱ ጉዳይ እየተጋለጠ እና የትግል ባለቤት የሆነው የፋኖ ሰራዊት ከዛም ባሻገር የአማራ ህዝብ ጉዳዩን እየተከታተለ ትግሉን የራሱን ትግል እንዲያስተካክል የማጋለጥ ስራዎች ይሰራሉ። አሁን የመጡ ጥቆማዎች ናቸው እንግዲህ ከብልጽግና ጀኔራሎች ጋር ህገወጥ የሰዎች ዝውውር የሚሰሩ ከብልጽግና ጀኔራሎች ጋር እንደዚሁ የማዕድናት ንግድ የሚሰሩ ከብልጽግና ጀኔራሎች ጋር ሌሎች ሌሎች ንግዶች እና የጦር መሳሪያ ኮንትሮባንድ የሚሰሩ ሰዎች በምን መመዘኛ ሊዋጉ ይችላሉ? ማዕከላዊ ጥቅማቸው ገንዘብና ጥቅም እስከሆነ ድረስ የሚያጣላቸው ነገር አይኖርም። በዚህ መንገድ እንግዲህ የህዝብ ትግልን ዳር ማድረስ አይቻልም። ይሄን ኃላፊነት ይዞ ለማንኛውም እንግዲህ ጥቆማዎች እየመጡት በዚህ መንገድ ነው። ወደ መረጃዎቹ ነው የሚቀጥለው። ወደ መረጃዎቹ ሲሄድ የኤርትራ ቃል አቀባይ የጻፉትን ጽሁፍ ባጭሩ ወደ እናንተ ማድረስ ወደ ግንባር ዘር መረጃዎች የሚመለስ ይሆናል። የኤርትራ ቃል አቀባይ እንግዲህ የኤርትራ የውጭ ጉዳይ ሚኒስትር ያወጣውን ከሁለት ዓመት በፊት መግለጫ በማጋራት የብልጽግና የሚዲያ ሰራዊትና ብልጽግናን በተመለከተ ከደቂቃዎች በፊት በትዊተር ገጻቸው ያጋሩታል። የኤርትራው ቃል አቀባይ ማነ ገብረ መስቀል ብልጽግና ፕሮፓጋንዳ አራት ተለዋዋጭ ባህሪያቶችን ይዞ ነው እየተንቀሳቀሰ በሚል ሀሰተኛ መረጃዎችን በመስጠት በማሳሳት እንዲሁም በማታለል ጭምር የተለያዩ ባህሪያቶችን እና ተለዋጭ ቅርጽ ያለው ፕሮፓጋንዳ ነው እየሰሩ ያሉት። በትላንትናው ዕለት እንግዲህ የአውሮፓ የአውሮፓ እና የአሜሪካ የባህር ኃይል እንዲሁም ደግሞ ወታደራዊ አዛዦች ወደ አዲስ አበባ በመምጣት ከኢትዮጵያ ባለስልጣናት ጋር ያደርጓቸውን ጉዳዮች በተመለከተ ብልጽግና ጉዳዩን ሌላ ቅርጽ ሰጥቶ እያሰራጨው ነው በሚል ነው የኤርትራው ማስታወቂያ ሚኒስትር ይህንን እየወቀሱት የጣሊያን የባህር ኃይል ወደ ኢትዮጵያ መምጣት፣ የአሜሪካ የአፍሪካ ወታደራዊ ክብ አዛዥ፣ የፈረንሳይ ወታደራዊ አዛዥ፣ እነዚህ ወደ አዲስ አበባ መምጣት የባህር በር ፍላጎቱን ደግፈዋል የሚለው የብልጽግና ፕሮፓጋንዳ ውሸት ነው። እውነታው ኢትዮጵያ ሀገሪቱ ትልቅ ገበያና የንግድ ጠቀሜታ ማዕከል ያደረገች ስለሆነች እነዚህ ሀገራት ፍላጎታቸው ይሄ ነው። የሀገራቱ እንግዲህ ሉዓላዊነት እና ግዛትን በተመለከተ ይህን አደገኛ የሆነ አጀንዳ ሊነኩ አይችሉም አለም አቀፋዊ አሳሪ ህግ ያለበት ነው የተባበሩ መንግስታት ድርጅት የአፍሪካ ቻርተርም በሚል እነዚህ የትልልቅ ሀገራት መሪዎች ወደ ኢትዮጵያ የመጡት ከዚህ አንጻር ነው ግን ብልጽግና ጉዳዩን በቀይ ባህር ጉዳይ አድርጎ ይህንን እያሰራጨ ነው በሚል በዚህ ላይ እንግዲህ ምላሽ ሰጥተዋል ሌላው ብልጽግና አታካች እና ድግግሞሽ የሆነው የብልጽግና ፕሮፓጋንዳ ይላል የኤርትራ ቃል አቀባይ የባህር በር እና የባህር ኃይል በቀይ ባህር ላይ የማቋቋም ጉዳይ የሚለው ነው። እና ለዚህም ምላሽ ይሰጣሉ። ይሄ ፈጽሞ የሚሆን እና ተቀባይነት የሌለው የማይሳካ ነገር ነው። የቀይ ባህር ሩቅ ወይም ቅርብ የሆኑ ሀገራት በቀይ ባህር ሸቀጥ የሚያስተላልፉ የሚነግዱ ሀገራት በቀይ ባህር ዳርቻ ላይ ባህር ኃይል ወይም ደግሞ የመከላከያ ኃይል የማቋቋም መብት በፍጹም የላቸውም። በዚህ የቀይ ባህር ደህንነት ጉዳይን ፈጽሞ አደጋ ላይ እንዲወድቅ አንፈቅድም በሚል ከአሁን በፊት 2023 የሪያድ ስምምነት በሚል ባለ 12 ገጾች የነበረውን ስምምነት ጭምር እንደገና በማምጣት ነው እየጻፉት። ስለዚህ ማንም ሀገር ሊነግድ ይችላል በቀይ ባህር ላይ ግን የባህር ኃይል ወይም ደግሞ ወታደራዊ ይዞታ እና የቀይ ባህር ደህንነት አደጋ ላይ የሚጥል ነገር ማድረግ አይችልም የሚል ነገር አምጥተዋል። ይህንንም አጠቃላይ የብልጽግናን ፕሮፓጋንዳና ሚዲያ በዚህ በቢራቢሮዋ ነው ተረት አለ መቀመጫዋን ሳትሸፍን ትሸፍን ምድር ሊሸፍን የምትል ቢራቢሮ በሚል እንግዲህ ራሳቸው ሳይሸፍኑ ቀይ ባህር እንዲሸፍን የሚል አይነት እና ግን የሚባለው አይነት ተረት በመተረት ነው የኤርትራው ቃል አቀባይ በተርገጻቸው ለብልጽግና ፕሮፓጋንዳ በሚል ምላሽ የሰጡት። ወደ ሌሎች መረጃዎች ስንሄድ በከባድ የሙስና ወንጀል የተከሰሱ ሰዎችን በተመለከተ አንድ መረጃ ምንጭ የሚከተለውን አድርሷል። የተበላሸ ማዳበሪያ ግዢ በመፈጸምና ወደ ኢትዮጵያ በማስገባት ስድስት ቢሊየን እስከ አስር ቢሊዮን ብር ገደማ እንዲመዘበር ያደረጉ ባለስልጣናት በተመለከተ በቁጥጥር ስር አልዋሉም የሚል መረጃ ነው ያለው። ክፍሌ ወልደ ማርያም፣ ሰለሞን ገብረ አምላክ፣ ወይዘሮ መንበረ ኃይለ ማርያም፣ ተንሳይ ሜጫ፣ ወልደ ወልዳ ደምሴ። እነዚህ በቁጥጥር ስር ውለው ክስ የተመሰረተባቸው ቢሆንም ከእነሱ ጀርባ ግን በሚኒስተር ደረጃ ያሉ ባለስልጣናት እንዳሉበት ለጉዳዩ ቅርበት ያላቸው የመረጃ ምንጮች ገልጸዋል። ስለዚህ መያዝ ያለባቸው የብልጽግና ባለስልጣናት አሉ ነው እየተባለ ያለው። ጉዳዩን በተመለከተ ከዋናዎቹ ይልቅ እንግዲህ ዱላው እየጠነከረ ያለው በዚህ በተሳትፏቸው እዚህ ግባብ ባይባሉ ሰዎች ላይ ነው የሚል ጥቆማ ነው የወጣው። እንግዲህ የትኞቹ ሚኒስትሮች እንደሆኑ አብሮ ጥቆማ ሰጪዎቹ ወደፊት አጣርተው የሚመለሱ ይሆናል። አሁን እንግዲህ ከተለያዩ ተቋማት ከግዥ ጋር በተያያዘ እንግዲህ በሚኒስትር ደረጃ ያሉ ባለስልጣናትም አሉበት ነው እየተባለ ያለው። ወደ መረጃዎቹ ነው የሚሄደው። ወደ ሌሎች መረጃዎች፣ ወደ ወለጋ የሚወስድ መረጃ አስከትላለሁ። በወለጋ በኦነግ ሸኔ በተፈጸመ ጥቃት አንድ የክልሉ አቃቢ ሕግ ባለሙያ ሲገደል ሶስት የአቃቢ ሕግ ባለሙያዎች ደግሞ ታግተው መወሰዳቸውን የኦሮሚያ አቃቢ ሕግ ማህበር ፕሬዚዳንት ለአዲስ ስታንዳርድ ገልጸዋል። ጥቃቱ የተፈጸመው በአርጆ ወረዳ እንደሆነ የገለጹት የማህበሩ ሊቀመንበር ከነቀምት ከተማ ከጅማ ከተማ ወደ ነቀምት ከተማ ጉዞ ላይ እያሉ ነው የአቃቢ ሕጎቹ ታግተው የተወሰዱት። ታጣቂዎቹ አንድ አቃቢ ህግ ባለሙያ ገድለዋል። ሶስቱን አግተው ወስደዋል። ሶስቱ አቃቢ ህግ ባለሙያዎች የተገደሉት ትላንትና ዘጠኝ ሰዓት እንደሆነ እና የተገደለው አቃቢ ህግ አስክሬኑ ወደ አዲስ አበባ ሱሉልታ መላኩን ገልጸዋል። እስካሁን ድረስ ያሉበት አልታወቀም። በአርጆ ወረዳ ሃራ ተብሎ የሚጠራ ቦታ ላይ ነው ይሄ እገታና ግድያ እየተፈጸመው። ወደ ዝርዝር የግንባር መረጃዎች ሲሄድ ወደ አማራ ክልል የሚወስዱ መረጃዎች የማስከትለው፣ የመጀመሪያው መረጃን ጎንደር ነው የማደርገው። በጎንደር ቀጠና ጎንደር ዙሪያ ወረዳ ከጠዳና እና ማክሰኝት ወታደራዊ ካምፕ የተንቀሳቀሰ የመንግስት ኃይል ጋር በተደረገው ውጊያ ወታደራዊ ሰብዓዊና ቁሳዊ ኪሳራ መድረሱን ነው ለማወቅ የተቻለው። ወደ ምንዝሮና እና አርሴማ ተብሎ ወደሚጠሩ አካባቢዎች የተንቀሳቀስ ከመንግስት ኃይል ጋር በተደረገ ውጊያ ወታደራዊ ኪሳራ ደርሷል። በፋኖ ላይ ቀድሞ ጥቃት የከፈተው የመንግስት ኃይል ነው ያሉት የመረጃ ምንጮች፣ ፋኖ በሰጠው አጸፋ ምላሽ የመንግስት ኃይል ላይም እንደዚሁ በፋኖ አባላት ላይም ባህዝ ያልታወቀ እና ያልተገለጸ የተለያየ መጠን ያለው ጉዳት ደርሷል፣ ቁሳዊ፣ ሰብአዊ እና ወታደራዊ ኪሳራ ብለዋል። የመንግስት ኃይል ወዲያውኑ አካባቢውን ለቆ ወደ ማክሰኝትና ጠዳ ከተሞች ወደ ካምፖቹ ተመልሷል። ቁስለኞችን ይዞ ነው ያሉት። ወደ ደቡብ ወሎ የሚወስደን መረጃ ላስከትል ወደ ወሎ ሐይቅ ከተማ። በሐይቅ ከተማ የከንቲባው መኖሪያ ቤት ባልታወቁ ኃይሎች ከበባ ተደርጎብን ነበር ትላንትና መሻሹን ብለዋል የመረጃ ምንጮቹ። ከንቲባው አቶ ከድር በመኖሪያ ቤታቸው ውስጥ አልነበሩም። ይህንን ተከትሎ የከበቡ ኃይሎች ጥቃት ሳያደርሱ ወጥተው ሂደዋል። ይህንን ተከትሎ ሐይቅ ከተማ ተውለደሬ ወረዳ የብልጽግና የሲቪልና የፀጥታ ሹማምንት ፍርሃት ውስጥ ገብተዋል። ከበባ የፈጸመው አካል ማታ እንግዲህ ከተማውን ለቆ ወጥቷል። ይህንን ተከትሎ ዛሬ የከተማው ባለስልጣናት ከፍተኛ ስጋት ውስጥ ገብተዋል ነው እየተባለው። ሌላው ለብዙ ጊዜ በዙም በፋኖ እንቅስቃሴ ውስጥና በፋኖ ጥቃት ውስጥ በስሟ ከማይጠራው ከተማ ኮምቦልቻ ከተማም እዚሁ ደወሎ ደሴ ከተማ አቅራቢያም ሌላ መረጃ ወጥተዋል። በተያያዘ ዜና እንግዲህ በኮምቦልቻ ከተማ የሚልሻ አባላት በፋኖ ተይዘው ተወስደዋል የሚል መረጃ ነው የወጣው። እነዚህ የፋኖ አባላት የሚልሻ አባላት በፋኖ ተይዘው መወሰዳቸውን ተከትሎ የጸጥታ መዋቅሩ ሽብር ውስጥ ገብቷል። የኬላ እና የመንገድ ፍተሻ ትዕዛዝ ተሰጥቷል። ከደሴ ኮምቦልቻ የሚወስደውን ሀረጎ መንገድና ዳገት ጨምሮ የጎፍ ተራራ በርበሬ ወንዝና አካባቢው እንደዚሁ ፍተሻዎችና ስምሪቶች ተሰጥተዋል። ሚሊሻዎች ከነሙሉ ትጥቃቸው ነው ተይዘው የተወሰዱት በኮምቦልቻ ከተማ። ይህ አይነት ኦፕሬሽን በፋኖ ሲፈጸም ዘመቻው ለመጀመሪያ ጊዜ እንደሆነ የገለጹት የመረጃ ምንጮች ይህም ድንጋጤ ውስጥ ከቷቸዋል ባለስልጣናቱ ሲሉ ነው የገለጹት። እንግዲህ ኮምቦልቻ እንደውም ከደሴ በተሻለ በሚል ብዙ ወታደራዊ አዛዦች ወደዛ ስምሪታቸውን መቀመጫቸውን አድርገው ነው የሚገኙት። በከተማው ግን የፋኖ አባላት የሚሊሻ አባላትን በልዩ ኦፕሬሽን ይዘው መውጣታቸው ድንጋጤ ስለመፍጠሩ ነው የተሰማው። ወልዲያ፣ ወልዲያ ዙሪያ እንደዚሁ መርጦ በተባለች ከተማ በተፈጸመ ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። እንግዲህ ይህች መርጦ የምትባለው ከተማ እንደምታስታውሱት በኢትዮጵያ የ19ኛው ክፍለ ዘመን ወሌ ራስ ወሌ ብጡል ከተማ ነች። በዚች ከተማ መርጦ ከተማ በመግባት ፋኖ በፈጸመው ድንገተኛ ዘመቻ ጥቃት አንድ የመከላከያ የክፍለ ጦር ሐኪምና የሻምበል መሪ በፋኖ ተይዘው ተወስደዋል ማረጋቸው ያልታወቀ ወታደራዊ አዛዥም በጥቃቱ ጉዳት ደርሶባቸዋል ወታደራዊ አመራሮቹ እና የክፍለ ጦሩ ሀኪም ተማርከው የተወሰዱት ቀድሞ ልዩ ጥበቃዎቻቸው ላይ ጥቃት እና እርምጃ ተወስዶ እንደሆነ የፋኖ የመረጃ ምንጮች ገልጸዋል የደረሰው ጉዳት በተመለከተ በዝርዝር የታወቀ ነገር የለም አንድ ሻምበል መሪ እና አጃቢዎቹ ጉዳት አንድ ሻምበል መሪ ሲወሰድ አጃቢዎቹ ጉዳት ደርሶባቸዋል አንድ የክፍለ ጦር ሐኪም እንደዚሁ በፋኖ ተወስዷል ነው የተባለው። ወደ አምባሰል በዚሁ ቀጠና ስንሄድ በአምባሰል በግሸን ተራራ በተደረገው ውጊያ ወታደራዊ ኪሳራ ደርሷል። ግሸን ማርያም ላይ ማዘዣ ያደረገው የመንግስት ኃይል ፋኖ ላይ የሌሊት ከበባና ጸረ ሽምቅ ጥቃት ለማድረስ ተንቀሳቅሶ ነው ውጊያ የተቀሰቀሰው። በዚህ እንግዲህ የመንግስት ኃይል ፋኖ ላይ የሌሊት ከበባና ጥቃት በሚል ወደ ፋኖ ቀጠና ጅብ ጉዶ ተብሎ ወደሚጠራ ቦታ ሰንሰለታማ እና አስቸጋሪ ተራራማ ስፍራ ከገባ በኋላ ፋኖ በሰጠው አጸፋ ምላሽ ወታደራዊ ኪሳራ ደርሷል። በፋኖ ከበባ ሰብሮ ወጥቷል። ጅብግዶ መንደር የመንግስት ወታደሮች በመግባት ነዋሪዎች ላይ የማሰቃየት እንዲሁም ደግሞ በኃይል ድብደባ እና ንብረት የማውደም ስራ ሰርተዋል። መንደሮች ላይ እንደዚሁ ጉዳት አድርሰዋል ነው የተባለው። የመንግስት ኃይል በፈጸመው ጥቃት እንግዲህ ፋኖ በሰጠው አጸፋ ምላሽ ደርሰው ጉዳት በዝርዝር አልታወቀም። ዘጌት ትብሎ በወጡ መረጃዎች ከግሸን ቤተክርስቲያን ወደ ጅብ ጉዶ ተብሎ ወደሚጠራው አካባቢ ተከታታይ የሞርተር ድብደባ ይደረግ ነበረ። በዚህም እንግዲህ ጉዳት ሳይደርስ እንዳልቀረ ነው በነዋሪዎች ላይ መረጃ ምንጮቹ የገለጹት። ወደዚህ አስቸጋሪ ስንሰለታማ ቦታ ከገቡ የመንግስት ወታደሮች እንደዚሁ ቀድሞ ላሳ የገባ የመንግስት ኃይል ብርቱ ጉዳት አስተናግዷል ነው እየተባለው። በዚሁ በወሎ አምባሰል ቀጠና እንደዚሁ ተጨማሪ መረጃ አለ። በአምባሰል ደላንታ ተንታ መገናኛ እና መለያ በሆነው ወንዝ ተሬ ተራራ አካባቢ በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊ እና ወታደራዊ ኪሳራ ደርሷል። ወደ ተሬ ተራራ በሽሎ ወንዝ ለዘመቻ የገባው የመንግስት ኃይል ላይ ነው ይሄ ጥቃት የተፈጸመው የከበባና የደፈጣ ጥቃት በተፈጸመው የከበባና የደፈጣ ጥቃት የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ሌላው ኪሳራ እንደዚሁ በዝርዝር አልታወቀም፣ ሲሉ የመረጃ ምንጮች የመንግስት ኃይል ብዙ 23 በሶስት ዙር ወደ አካባቢው ከገባ በኋላ ነው ፋኖ ይህን ጥቃት እየፈጸመው። ባለፈው ሳምንት በዚህ ቦታ በተመሳሳይ በተፈጸመ ወታደራዊ ጥቃት የሻለቃ አዛዥን ጨምሮ እንደዚሁ የሻምበል መሪዎች ላይ ጉዳት መድረሱ ይታወቃል። ጥቃቱን ተከትሎ የመንግስት ኃይል መበታተንና እንዲሁም ደግሞ ገደል ውስጥ በመውደቅና በመግባት ጉዳት የደረሰባቸውም እንዳሉ ነው የአካባቢው የአይንማኞች እየገለጹት ወሎ አካባቢ ያሉ መረጃዎችን በዚህ ዘን ወደ ሸዋ ስንሻገር በሸዋ በተለያዩ አካባቢዎች ያሉ የውሎ መረጃዎችን አስከትላለሁ። በሸዋ እንግዲህ የመጀመሪያው መረጃ የምናደርገው ወደ ምንጃር በመሄድ ነው። በምንጃር አራርቲ ከተማ ምሽት ላይ በወታደራዊ ካምፕ ላይ ጥቃት ተፈጽሟል። በጥቃቱ ቁጥራቸው ያልታወቁ ወታደሮች ጉዳት ደርሶባቸዋል። ሁለት ወታደሮች ወዲያውኑ ህይወታቸው ማለፉን የገለጹት የመረጃ ምንጮች ከዛ በኋላ እንደዚሁ ብዙዎች ለሕክምና ገብተዋል። ጥቃቱ ሶስት ሰዓት ተኩል ገደማ አመሻሽ ነው የተፈጸመው። ከአለርቲ ከተማ ወደ ኮርም ሀገር እና ድሬ ወደ ተባሉ አካባቢዎች ተንቀሳቀሰ የመንግስት ኃይልም የዙ 23 ድብደባዎችን ስለማድረጉ በድብደባው የደረሰው ጉዳት አልታወቀም ተብሏል። በዚሁ ቀጠና በሀገረ ማርያም በዚህ ቡልጋ ቀጠናም እንደዚሁ ሳልማን በተባለ ቦታ በዘመቻ ላይ በነበሩ የመንግስት ወታደሮች ላይ ድንገተኛ ተኩስ ተከፍቶ ለግማሽ ሰዓት የቆየ ተኩስ ልውውጥ ተደርጓል። የመንግስት ወታደሮች በአካባቢው መሳሪያ ያላችሁ በሚል በአርሶ አደሮች ላይ እንደዚሁ ትጥቅ ለማስፈታት ዘመቻ እያደረጉ ባለበት ሰዓት ነው ፋኖ ድንገተኛ ጥቃት የከፈተው። ይህንን ተከትሎ እንግዲህ ረፋ ዳራ ሰዓት ተኩል ገደማ ነው የተኩስ ልውውጥ የነበረው። የደረሰው ጉዳት በዝርዝር አልታወቀም። እዚሁ ሸዋ ዛሬ ብርቱ ውጊያ ከተደረገባቸው አካባቢዎች ከደብረ ብርሃን በቅርብ ርቀት በሚገኙት አካባቢዎች ዛሬ ብርቱ ውጊያ እየተደረገ ነው የሚገኘው። ይህንን በተመለከተ እንግዲህ የወጣው መረጃ የሚከተለው ነው። ደብረ ብርሃን አቅራቢያ ከሌሊቱ አስር ሰዓት ጀምሮ እስከ ስድስት ሰዓት ድረስ በአካባቢው ውጊያ እየተደረገ ነው። ለረጅም ሰዓታት የዘለቀው ውጊያ ከደብረ ብርሃንና ከጣር ማበር መንግስት ሌሊቱን ኃይል በማንቀሳቀስ የኮማንዶ እግረኛ ሚሊሻ አድማ ብተናና ፖሊስ በማንቀሳቀስ አካባቢው ላይ ውጊያ ማክፈቱን ተከትሎ ነው እንግዲህ ውጊያው የተቀሰቀሰው። የፋኖ ጠንካራ ይዞታ ከሆኑት ቦታዎች መካከል የሆነውን ቀይት ጉዶ በረት መሀል አምባ ለመቆጣጠር የተንቀሳቀሰው የመንግስት ኃይል በዙ 23 በሞርተር በድሽቃ የታገዘ ውጊያ እንደከፈተ የመረጃ ምንጮቹ ገልጸዋል። ስለዚህ ውጊያና ተዛማጅ መረጃዎች ማብራሪያ እንዲሰጥ የጠየኩት የፋኖ አበበ ሙላቱ ወይም ደግሞ አበበ ፂሞ አውደውጊያውን በተመለከተ ተጨማሪ መረጃ አድርሷል። እንግዲህ ፋኖ አበበ ሙላቱ እንደሚለው በውጊያው የመንግስት ኃይል ለማጥቃት ባለው ከፍተኛ ፍላጎት ገስግሶ ወደ ውስጥ ሲገባ መረጃ ላይ በተመሰረተ ጥቃትና አካባቢው መልክዓ ምድር ግምት ውስጥ ባስገባ አጸፋ ምላሽ ከባድ ጉዳት በመንግስት ኃይል ላይ አድርሰናል ነው የሚለው። ቁስለኞችን ወስዶ አዲስ ኃይል ያመጣል። ውጊያው በዚህ ሁኔታ ቀጥሏል። እስከዚህ ሰዓት ድረስ ፋኖ የለቀቀውን ቦታ የደረሰበትን ጉዳት የለም። በመንግስት በኩል ግን ሶስት ተሽከርካሪ ሙሉ አስከሬን ከአካባቢው ወጥቶ ሌላ ተጨማሪ ኃይል ወደ አካባቢው ገብተዋል ነው የሚለው። ይህ ሙሉ እንግዲህ በዚህ ውጊያው ስለቀጠለ ተለዋጭ መረጃዎችን እየተከታተል እናቀርባለን ሲል ጨምሮም እንግዲህ መሀል አምባ ተብሎ የሚጠራው ቦታ ላይ የነበረው ውጊያ በጨበጣና በእጅ ቦንብ ጭምር እየታገዘ ነው ሲል ነው ፋኖ አበበ ሙላቱ ስለ አካባቢው ውጊያ ይህንን እየገለጸው። ከዚህ ወደ ጎጃም ቀጠና የሚወስዱ መረጃዎች አስከትላለሁ። ወደ ምስራቅ ጎጃም የሚወስድን መረጃ ላስከትል። በምስራቅ ጎጃም እንደዚሁ በአነደድ ወረዳ ከአንበር ከተማ አቅራቢያ ጉደልማ ተብሎ በሚጠራ ቦታ ማለዳ ጀምሮ ውጊያ ሲደረግ እንዳረፈደ የመረጃ ምንጮቹ ገልጸዋል። ከአንበር ከተማ ወደ ጉደልማ ተብሎ ወደሚጠራው አካባቢ የተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ዋናው መንገድ ጭምር በተደረገ ውጊያ በቁጥር ያልታወቀ ወታደራዊ ኪሳራ ስለመድረሱ የመረጃ ምንጮች ገልጸዋል። እንግዲህ በዚህ አካባቢ ዛሬም ተጨማሪ ስምሪቶች አሉ። ማቻከል፣ አማኑኤል፣ ደብረ ኤልያስ፣ ደንበጫ፣ ምስራቅ ጎጃም እና ምዕራብ ጎጃም ዋሳ የሆኑ አካባቢዎችም እንደዚሁ ሰፊ ወታደራዊ ስምሪትና እንቅስቃሴዎች መኖራቸው ነው የተገለጸው። በተመሳሳይ ወደ ባሶሊቨን እንደዚሁ ወደ ኮርክ እና አካባቢውም ዛሬ ተጨማሪ ወታደራዊ እንቅስቃሴዎች እንዳሉ የመረጃ ምንጮቹ ገልጸዋል። እንግዲህ ይህንን በተመለከተ ያለው መረጃ የሆነው ከስምሬት ቀጠና የወጡ የመንግስት ወታደሮችንም በተመለከተ በዛሬው እለት በተለያዩ አካባቢዎች ከግዳጅና ከስምሪት ቀጠናዎቻቸው የወጡ የሚሊሻ የመከላከያ አባላት ስለመኖራቸው ነው እየታወቀው። ባለፉት 24 ሰዓታት በራያ ቆቦ፣ ላሊበላ፣ እንደዚሁ ደግሞ በጎጃም የተለያዩ አካባቢዎች በአጠቃላይ ከ16 በላይ የመንግስት ወታደሮች ከስምሪት እና ከግዳጅ ቀጠናዎቻቸው መውጣት ወደ ፋኖ ስለመቀላቀላቸው ተገልጿል። እነዚህ መካከል የቡድን መሳሪያዎችን የያዙ እንደሚገኙበት እየወጡ መረጃዎች እያሳያሉ። ለሰዓት እንግዲህ ከተለያዩ አካባቢዎች በማሰባሰብ የያስኳቸው መረጃዎች እነዚህን ነው የሚመስሉት። ሸበልበረንታ የመጨረሻ መረጃ ላድረስ። ሸበልበረንታ እንደዚሁ በሳምንቱ ለሶስተኛ ጊዜ የሚልሽ አባላት ወደ ፋኖ መቀላቀላቸው ተሰምቷል። ከላይ ካቀረቡት መረጃ ጋር እንደዚሁ የሚተሳሰር ነው። በሳምንቱ ብቻ ቁጥራቸው ዘጠኝ የሚደርሱ የመከላከያ እና የሚሊሻ አባላት ከነ ሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። እንግዲህ ባለፉት 24 ሰዓታትም ተመሳሳይ መረጃዎች ናቸው እያሉት በሌሎች መረጃዎች ውስጥ ስለአሁኑ፣ እስከምንገናኝ ድረስ ስለተከታተላችሁ በእጅጉ አመሰግናለሁ። ሀሳብ፣ አስተያየት ቢኖራችሁ ጥቆማ፣ ዜናችሁ ሌልዶት ኮምፒተር ታደርሱ ትችላላችሁ። ብዙዎቻችሁ ብርቱ ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ሰብስክራይብ ሳታደርጉም ቻናሉ የምትመለከቱ ካላችሁ ሰብስክራይብ ታደርጉ፣ የደወል ምልክቷን ብትጫኑ አዳዲስ መረጃዎች ሲለቀቁ የሚደርሳችሁ ይሆናል። የታመኑ የግንባር ዝርዝር መረጃዎችን የምታገኙበት ቻናል ነው። በተለይ በአማራ ክልል ያሉ አውደውጊያ መረጃዎችን በየደቂቃው በየሰከንዱ፣ በየትኛውም ቦታ በየትኛው ማስቸጋሪ ሁኔታ ልክ ለታሪክ በሚቀመጡ ሁኔታዎች የግንባር ሪፖርቶችን ታገኛላችሁ። ጊዜ ያላችሁ ደግሞ ማስታወሻዎችን እየያዛችሁ ወደፊት እንግዲህ ከዚህ ላይ በመነሳት እንደዚሁ የታሪካዊ የሚሆን መጽሐፍም ልትወስዱ ትችላላችሁን እያደርጋችሁ ለሆነ በእጅጉ ነው የማመሰግነው። በተመሳሳይ መርሃ ግብር እንገናኛለን። መቀሚሴ